የህማም ሰው ባየነውም ሰዓት ደም ግባት የሌለው ስለኛ ሲል ከሰማያት ወረደ። ተተፋበት፣ ተተለተለ፣ በመጨረሻም በመስቀል ላይ ዋለ። በሶስተኛውም ቀን ሞትን ድል አድርጎ ተነሳ። ትንሣኤም ለዓለም ሁሉ ሆነ። እንሆ ይህ የትንሣኤ በዓል በመላው የክርስትና እምነት ተከታዮች ዘንድ በድምቀት ይከበራል። መቃብር ፈንቅሎ ድንጋይ አንከባሎ ሞትን አሸነፈ። ሁሉን ጉዳስ ብሎ ክርስቶስ ኢየሱስ በሕይወት አለው ብሎ ከድሬዳዋ መገናኛ ብዙሃን ድርጅት እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ። በየቤታችሁ ሆናችሁ ይህን ዝግጅት የምትከታተሉ ክብሯን አድማጮቻችን፣ ተመልካቾቻችን፣ እዚህም ያላችሁ ታዳሚዎቻችን እንኳን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ። እነሆ እንግዲህ የአብይ ጾም የራሱ ሳምንታት አሉት። የመጀመሪያው ሳምንታት ዘወረደ ብሎ የጀመረው የአብይ ጾም እንግዲህ ቅድስት፣ ምኩራብ፣ መጻጉ፣ ደብረ ዘይት፣ ገብርኤል፣ ኒቆዲሞስ፣ ስምንተኛውና የመጨረሻው ሳምንት ሆሳና ይባላል። እንግዲህ የሆሳና ሳምንት ደግሞ በተለያዩ የጸሎታት እንደዚሁም ደግሞ የመጽሐፍት በማንበብ እንደዚሁም ደግሞ ስግደትን በመስገድ የተለያዩ የጸሎታት ስነ ስርዓት ይካሄዱበታል በዚህ ሳምንት። በመጨረሻም በሳምንቱ እሁድ ቀን እንግዲህ የትንሣኤ በዓል ይከበራል። ይህ ከድሬዳዋ መገናኛ ብዙሀን ድርጅት ከድሬዳዋ እግር ኳስ ፌዴሬሽን እና ከድሬዳዋ ወጣቶችና ስፖርት ኮሚሽን ጋር በትብብር በመሆን ያዘጋጀላችሁ ልዩ የበዓል ፕሮግራም ነው። እዚህ ሆናችሁ ፕሮግራማችንን ለምትከታተሉና በየቤታችሁ ሆናችሁ ለምትከታተሉን በድጋሚ እንኳን ለትንሣኤ በዓል በሰላም አደረሳችሁ አደረሰን ለማለት እንደሆነ እንዳለን አሁን በቀጥታ የድሬዳዋ ወጣቶችና ስፖርት ኮሚሽን ኮሚሽነር ካሊድ መሀመድ ወደ መድረክ ወጥተው ንግግር ያደርጉልናል። ከዛ ጋር በተያያዘም እንግዶችን የሚጋብዙልን ይሆናል። መድረኩን ለሳቸው ክፍት አደርጋለሁ። እጅግ የተከበሩ ወንድሜ ኮሚሽነር አለሙ መግራ የድሬዳዋ እግር ኳስ ፌዴሬሽን እንዲሁም የድሬዳዋ ፖሊስ ጠቅላይ መምሪያ ዋና አዛዥ እጅግ የተከበሩ ወንድሜ ለሜሳ፣ የፌዴራል ፖሊስ ወንጀል ምርመራ ዋና ኃላፊ፣ እጅግ የተከበራችሁ የድሬዳዋ እግር ኳስ ፌዴሬሽን ስራ አስፈጻሚ አመራሮች፣ እጅግ የተከበራችሁ ኮሚሽነሮች፣ እጅግ የተከበራችሁ የተለያዩ ክለቦች አመራሮች በጥቅሉ እጅግ የተከበራችሁ የስፖርት ቤተሰቦች፣ የፌዴሬሽኑም የኮሚሽናችንም ሰራተኞችና አመራሮች በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ ለማለት እወዳለሁ። እንግዲህ ዛሬ እዚህ የተሰበሰበው ሰው የስፖርት ቤተሰብ ነውና በተለይ ደግሞ እግር ኳሳችን ባለፉት ሁለት ዓመታት በከፍተኛ ሁኔታ ተነቃቅቶ እያንሰራራ የዱሮዋን ድሬዳዋ ከማስታወስ አልፎ ከዛም አልፎ ከፊታችን ያለው ጊዜ በጣም ብሩህ መሆኑን ብዙ እንድንጓጓ ብዙ ተስፋ እንድንሰንቅ አድርጎላንላ። ለዚህ ደግሞ ትልቁን ስራ እየሰራ ያለው አካል እዚህ ያለው እዚህ በዓል ላይ የታደመው ቤተሰብ በጥቅሉ ስለሆነ ለበዓሉም እንኳን ያደረሳችሁ ለድሬዳዋ እግር ኳስ መነቃቃትና ዳግም ማንሰራራትም እንኳን ደስ ያላችሁ ለራሳችሁ ሞራል እንድትሰጡ ፈልጋለሁ። እንግዲህ ስፖርቱ በተለይ ደግሞ እግር ኳስ አመራር እንደሚፈልግ ለውጥን እንደሚፈልግ የአመራር መለወጥ ምን ያህል ከፍተኛ ለውጥ ማምጣት እንደሚችል በተጨባጭ ያየንበት ነው። ለዚህ በዚህ መድረክ ላይ የምናመሰግናቸው በርካታ አካላት አሉ። በዋነኝነት ክቡር ከንቲባችን ከ እግር ኳሱ ጋር በተያያዘ ያላቸው ፍቅር የሚታወቅ ነው። ለእግር ኳስ የተሰጡ ናቸው። እግር ኳሱንም የሚጫወቱ ናቸው። ከሁሉ በላይ ደግሞ እግር ኳሱን ስፖርቱን በጥቅል በመደገፍ በቅርበት በመከታተል እያደረጉ ያሉት ድጋፍ አሁን ለደረስንበት ለእግር ኳሱ ደረጃ አስተዋጽኦ በጣም ትልቅ ስለሆነ በዚህ ቤተሰብ ስም እሳቸውን በእጅጉ ላመሰግን እወዳለሁ። በመቀጠል እንግዲህ ክቡር ኮሚሽነራችን ፌዴሬሽኑን ከተረከቡት ጀምሮ በከፍተኛ ሁኔታ ለስፖርቱ በመሰጠት ካለባቸው ሌላ ትልቅ ኃላፊነት ጎን ለጎን ይህንን ኃላፊነት በትጋት ስራ አስፈጻሚያቸውን አመራር እየሰጡ በቅርበት እየተከታተሉ ታች ድረስ እየወረዱ እየደገፉ እነሆ ዛሬ እያየላለ ነው። ለእግር ኳስ ተስፋ ከፍተኛውን ሚና የተጫወቱ ናቸው። እሳቸውንን ልናመሰግን እንወዳለን። እግር ኳስ ፍቅር ነው። እግር ኳስ ሰላም ነው። እግር ኳስ ትብብር ነው። ይህንን በተለይ ዘንድሮ በአስራ ስድስቱ የከፍተኛ ዲቪዚዮን ክለቦች በተጨባጭ አይተናል። እንደ ድሬዳዋ ከዚህ በፊት ሲገጥሙን ለነበሩ አንዳንድ የሰላም እጦቶችም ይሄ እግር ኳስ መፍትሄ የሰጠና በብዙ ሁኔታ ብዙ ማህበረሰቦችን ያቀራረበ ቤተሰብ ያደረገ ወንድምና እህት ያደረገ ነው። ከስፖርታዊ ውድድሩ በተጨማሪ ቤተሰባዊነትን ጨምሮ ሁሉንም አንድ ላይ በአንድ ጥላ ስር አሰባስቦ በዚህ ሁኔታ ፉክክሩንም በጣም ጠንካራ አድርጎ ዛሬ ኢትዮጵያ ውስጥ ከየትኛውም ውድድሮች፣ ከየትኛውም የሊግ እንቅስቃሴዎች በላይ ብዙ ታዳሚን መሳብ የቻለ ከፍተኛ የሆነ ስፖርታዊ ፉክክር ስፖርታዊ ጨዋነት የሚታይበት ሊግ ሆኗልና ለዚህ እዚህ ያሉትን አጠቃላይ ቤተሰቦች የአስራ ስድስቱንም ክለቦች አመራሮች ጨምሮ በእጅጉ ልናመሰግን እንወዳለን። በዓልንም እንግዲህ ስናከብር ከዚህ ከስፖርታዊ ጨዋነት በወሰድ ነው። በተለይ ያንን ድባብ በበዓልም ደግመን ወንድማማችነትን እህትማማችነትን በበለጠ አጠናክረን በበዓል መጠያየቅን በበዓል መደጋገፍን የበዓሉም ስሜት በራሱ የሚያመጣው የራሱ ፍቅር፣ የራሱ ትብብር፣ የራሱ ወንድማማችነት አለና ይሄንን አዋህደን በዚህ ሁኔታ በዓሉን ማክበራችን በከፍተኛ ሁኔታ በጣም ደስ ይለናል። በድጋሚ መልካም በዓል እያልኩ ዛሬ የክብር እንግዶች መሀላችን አሉ። ክቡር ከንቲባው አሉ፣ ክቡር ኮሚሽነሩም አሉ። ቀጥሎ እንግዲህ ክቡር ኮሚሽነራችን ወደ መድረክ መጥተው ለእናንተ እንኳን አደረሳችሁ ብለው መልእክት አስተላልፈው በመቀጠል ክቡር ከንቲባውን እንዲጋብዙልን እሳቸውን ወደ መድረክ ጋብዛለሁ እጅግ የተከበሩ ለከተማችን በብዙ በጎ ተምሳሌታቸው የሚታወቁ በከተማው አመራርና በመላው ማህበረሰባችን በጎ ተጽዕኖን ያሳረፉ በሁሉም በዓላት በሙስሊምም በክርስቲያን በዓላትም ተቋማቶች ሁሉ በዓል የራሳቸው አድርጎ እንዲወስዱ ምሳሌ የሆኑ ውድ ከንቲባችን፣ ወንድሜ ከድር ጆሃር፣ እጅግ የተከበሩ የድሬዳዋ አስተዳደር ወጣቶችና ስፖርት ኮሚሽን ኮሚሽነር አቶ ካሊድ መሐመድ እጅግ የተከበሩ ኢንስፔክተር ለሚሳ በምስራቅ ኢትዮጵያ የፌዴራል ፖሊስ የምርመራ ዲቪዥን ኃላፊ፣ በአጠቃላይ እንኳን የትንሣኤ በዓል በሰላም አደረሳችሁ በሰላም አደረሰ ማለት እፈልጋለሁ። ይህ በዓል የትንሣኤ በዓል ስለሆነ መላው የክርስቲያን ማህበረሰብ ወንድሞቻችን በአጠቃላይ ይህም በዓል የሚያከብሩ በድሬዳዋ ከተማ የሚገኙ የክርስቲያን ቤተሰቦች በኢትዮጵያ የሚገኙ በአጠቃላይ እንኳን ለትንሣኤ በዓል አደረሳችሁ አደረሰን ማለት እፈልጋለሁ። ድሬዳዋ አንዱ አንዱን ወዶ በዓልን በማክበር የተሰጠ ትውልድ ስለመሆኑ ብዙ ማረጋገጫዎችን እናነሳለን። በእግር ኳስ ፌዴሬሽናችንና በስፖርት እና ወጣቶች ኮሚሽን በጋራ በመሆን ባለፈው በስቴዲየም የተዘጋጀው የአፍጠር ፕሮግራም ዛሬ ደግሞ በእንደዚህ ባማረ ሁኔታ ደግሞ የተዘጋጀው የትንሣኤ በዓል ምክንያት ማድረግ የተዘጋጀው ፕሮግራም የድሬዳዋ ስፖርት ወዴት እየሄደ ስለመሆኑ ማመላከቻ ነው። ስፖርት ለሰላም፣ ስፖርት ለፍቅር፣ ስፖርት ለአንድነት የሚለው ነገር ባለፈው ያደረግነው የአፍጥር ፕሮግራም እና ዛሬ የምናደርገውን የትንሳኤ ፕሮግራም ስናንሰናስለው ያንን በትክክል ያስቀመጠ ስለመሆኑ ማረጋገጫ ነው እና ድሬዳዋ የተለየች ድሬዳዋ ልዩ መሆኗን የሚያሳይ ነው። እንግዲህ ብዙ ጊዜ ስለ ድሬዳዋ የተቃኙ ብዙ ብለዋል በቅኔያቸው በዜማቸው እና እኛ ያንን ዜማ እንኳን ማንጎራጎር ባንችልም በድርጊት መግለጽ ግድ ስለሚሆንብን በድርጊት እየገለጽን ስላለ ስፖርታችን የሰላም ስፖርታችን፣ የፍቅር ስፖርታችን፣ የአንድነት ነውና ለዚህ ወደ ኋላ የሚል ወጣት፣ ለዚህ ወደ ኋላ የሚል አመራር የለምና ይህንን ወደፊት ከዚህ ባለፈ ከዚህ በተሻገረ የምናከብር የምናጠናክረው መሆኑን ከወዲሁ ቃል ልገባላችሁ እወዳለሁ። ተዋዶ ያለበት እስላም ክርስቲያኑ ተዘነጋ ሲሆን ድሬ ላይ መሆኑ የተባለበት ይሄ ነውና፣ እግር ኳሳችን ስፖርቱ ይሄን ያሳየን። በእውነት የ2016 ዓመተ ምህረት የአንደኛ ዲቪዚዮን የእግር ኳስ ውድድርን ስናይ በኢትዮጵያ ይሄ ነገር አለ ወይ? ምክንያቱም እኛ ባለፈው አዋሳ ሄደን የእግር ኳስ ፌዴሬሽን የፕሪሚየር ሊጉን አይተን ነበረ። በጣም ደስ ይላል። ግን እውነት ለመናገር በሚዲያ ማንም እንዲሰማው አድርጌ መናገር የምችለው ነገር ቢኖር የድሬዶ አንደኛ ዲቪዚዮን አያክልም። ምክንያቱም እኛ ቢያንስ ቫር አለን ይህንን በቫር እናደርጋለን ስንል ብዙዎች በጣም የተሳለቁበት በጣም እንትን ያሉበት የምንሰጠውን ሽልማት በጣም ያወረዱበት እንዴት ዘይት ይሰጣል፣ እንዴት ዱቄት ይሰጣል፣ እንዴት ወተት ይሰጣል ሲሉ ነበረ። አሁንም ልትረዱ የሚገባው ያ ስጦታ እርዳታ አይደለም። ያ ስጦታ መልእክት አለው። ያ ስጦታ ወደ ሰፈር ሲወርድ፣ ያ ስጦታ ወደ እናት ቤት ሲሄድ፣ እዛ ጋር አጀንዳ እንዲሆን ፈልገን ነው፣ በሰፈር አጀንዳ እንዲሆን ቡና ተፈልቶ ሰዎች ሲመጡ ዳቦ ተቆርሶ በዛ ዱቄት የመጣውን አንድ ላይ ሲካፈሉ አጀንዳ ያደርጉታል። እናቶች ወጣቶችን ይደግፋሉ። ይሄ ነው መልእክታችን። ከዛ ባለፈ ግን ወጣቱ እዚህ ቦታ የሚቆም አይደለም። ነገ አውሮፓ ሜዳ ላይ የሚጫወት ወጣት ይኖረናል፣ ይና ትጠራጠሩ እዛ ሲኖር ግን እናቱን ያስታውሳል። ያ እንዲሆን ነው የተፈለገው። ስለዚህ ትውልዳችን ስንቀርጽ ከቤት ጀምሮ መሆን ስላለበት የእናት አባትን አደራ ይዞ የሚወጣ ወጣት ትልቅ ቦታ ይደርሳል ብለን ስለምናምን ያን ሽልማት በዚህ አግባብ ነው ያዘጋጀ ነውና፣ የሽልማቱ መልእክት ደግሞ አካል ለብሶ ሰርቶ የድሬዳ ወጣት ነገ አውሮፓ ሜዳ ላይ የማናይበት ምንም አይነት ምክንያት የለም። ምክንያቱም ሰው ነው የተጫወተው አውሮፓ ሜዳ ላይ፣ የድሬዳ ወጣትም ሰው ነው። ስለዚህ እዛ እንደምንደርስ ምንም ጥርጥር የለንም። እና እግር ኳሳችን ይህን ነው የሚያመላክተው። በመሆኑም የዘንድሮ እግር ኳስ ልዩ የሚያደርገው ከጨዋታው ባሻገር የመጡት ሽልማቶች ደግሞ የሚያጓጉ ናቸው። ምናልባት እሱና ዛሬውን ሰርፕራይዝ አናደርግም። በጉጉት ቆይታችሁ ያንን ዋንጫ ታዩታላችሁ። ዋንጫው የተለየ ውጭ ሀገር የተሰራ አሁን የገባ ዋናው ዋንጫም የፀባይ ዋንጫም የኮኮብ ተጫዋቾችም ዋንጫ በዛ ልክ ይዘጋጅ ነው። ሁለተኛ የዝግጅቱ ቦታ ፍጹም ባማረ መልኩ ከባለፈው በተለየ ሁኔታ ፍጹም ድሬዳዋ ሊገልጽ በሚችል ድሬዳዋ የእግር ኳስ ሀገርና ስንል ያንን መግለጽ የሚችል ዝግጅት የተደረገበት ነውና ይሄ ሁሉም ክለቦች ያሸነፉበት፣ ምክንያቱም ሁሉም ክለቦች ባይኖር አሸናፊ የምንለው ማግኘት አንችልም፣ እና ሁሉም ክለቦች ያሸነፉበት ነውና እንኳን ደስ ያላችሁ ማለት እፈልጋለሁ። እጅግ የተከበሩ የምንወዳቸው ፈርጥ ከንቲባችን ይህንን በዓል አክብረው ለመላው ማህበረሰባቸው እንኳን አደረሳችሁ መልዕክት እንዲያስተላልፉና በአጠቃላይ ስለ በዓሉ ያላቸውን እንዲገልጹ በክቡር እጋብዛችኋለሁ። ክቡር ከንቲባችን ወደ መድረኩ መጥተው መርብላ እንደምን አመሻችሁ። በመጀመሪያ ደረጃ እንኳን ለፋሲካ በዓል በሰላም አደረሳችሁ ለማለት እፈልጋለሁ። የተከበሩ ውድ ወንድሜ ኮሚሽነር አለሙ መግራ፣ የድሬዳዋ አስተዳደር ፖሊስ ጠቅላይ መምሪያ ዋና አዛዥ፣ የተከበሩ አቶ ካሊድ አብዱሌ፣ የድሬዳዋ ወጣቶችና ስፖርት ኮሚሽነር፣ እንዲሁም የፌዴራል ምስራቅ ወንጀል ምርመራ ኃላፊ ኮማንደር ለሜሳ፣ እንዲሁም ወንድሜ በፍትህ ሚኒስቴር የድሬዳዋ ጠቅላይ አቃቢ ሕግ ዋና ኃላፊ አቶ ቃሲም አማንና እዚህ ያላችሁት የድሬዳዋ እግር ኳስ ፌዴሬሽን ስራ አስፈፃሚዎች እንዲሁም የድሬዳዋ ዩኒቨርሲቲ የቴክኖሎጂ ዲፓርትመንት አመራሮች እንዲሁም የጤና ቡድን ሰብሳቢዎች ከዛ ውጪም ዳኞችና አጠቃላይ ሁሉም በየዘርፋችሁ ያላችሁት ከዚህ በዓል ጋር ተያይዘው እንግዲህ ዛሬ በዚህ መልኩ በዓሉ እንዲከበር በሶስት ተቋማት በጋራ በመሆን አንደኛ የድሬዳዋ እግር ኳስ ፌዴሬሽን እንዲሁም የድሬዳዋ ወጣቶችና ስፖርት ኮሚሽን እና የድሬዳዋ ብዙሀን መገናኛ በጋራ ህዝብ ዘንድ እንዲደርስ ለማድረግ በዓሉን በዚህ መልኩ በማክበራቸው በራሴና በአስተዳደሩ ምስጋና ማቅረብ እፈልጋለሁ። በዓሉ እንግዲህ እውነት ለመነጋገር ያው በዓሉ ድሬዳዋ ላይ ሁሉም በነበረው ሂደቶች በስጋት ሲያከብሩ የነበረው አሁን በዓሉ ደግሞ በዚህ መልክ በፍቅር ሁሉም ተቻችሎ ተደጋግፎ የሚያከብርበት በዓል እንደመሆኑ ወጠን ከዛ ውጪም የሙስሊም በዓልም ከክርስትና እምነት በፊትም የአንድ የአስር ቀን ነው የሚቀድመው እና ዞሮ ዞሮ የሚቀጥለው የዚህ 15 ቀን ስለሚሆን ከዚሁ ጋር ተያይዘው የክርስትና እምነት ወንድሞቻችን ኬክ ደፍቶ በየቦታው አጠቃላይ ከመስጊድ ሲወጡ በዓሉን በሰላም እንዲያከብሩ ምዕመናኖች እንዲቀምሱ የማድረግ ጉዳይ ላይ የድሬዳዋ ፍቅር በዚህ ልክ የመግለጽ ሁኔታዎች ስለሰራችሁ እኛም በዚሁ አጋጣሚ ማመስገን አለብን። ሌሎችም የክርስትና እምነት ተከታዮችም አሁንም ቢሆንም ባለፈው ሳምንትም በሌሎችም በየቤተክርስቲያን ሁሉም ቀርቦ ጾሙን እንዲፈቱ የማድረግ ጉዳይ አመራሮቻችን እና የሙስሊም ማህበረሰብም በዚሁ ልክ እያደረገ ያለበት ሁኔታ ነው ያለው። ግን አሁን የዛሬ በዓል ሲከበርም ወንድሞቻችን በተለይ ቤተሰብ ወላጅ የሞተባቸው ጎረቤቶች፣ ምንም የሌላቸው ህፃናቶች ዝም ብለው ባዶ ቤት መቀመጥ የለባቸውም። ሁላችንም ተጋግዘን ተደጋግፈን በጋራ እነሱንም ማገዝ መርዳት መቻል አለብን ብዬ ነው ማስበው። በዓሉ ደግሞ እንግዲህ በሰላም ተጀምሮ በሰላም እንዲጠናቀቅ መልካም ምኞቴን ለመግለጽ እፈልጋለሁ። የፋሲካ በዓል እንግዲህ አሁን እንደሚታወቀው በአደባባይ የሚከበር አይደለም። ሁሉም ዘመድ ቤተ ዘመድ ጋር ነው መሄደው አዘ ሁሉም ለመጠያየቅ ነው መሄደው። እና በዚሁ በዓሉ የአማረ የተሳካ እንዲሆን እመኝላቸዋለሁ። ወንድሞቻችንም ታሞም የአልጋ ቁራኛ ላይ ያሉትም ይህን በዓልም እንዲደርሱ ፈጣሪ ምሕረት እንዲሰጣቸው እመኝላቸዋለሁ። ከዛ ውጭም ሌላው ደግሞ ግን በእስር ቤትም ያሉትም እድል አግኝቶ ወጥቶ ቤተሰቦቻቸው ጋራ በዓሉን እንዲያከብረው መልካም ምኞታችን እንገልጽላቸዋለን። ከዛ ውጭም እንግዲህ በዓሉ በዚህ መልክም ሁላችንም ተደጋግፈን ተጋግዘን በጋራ እንድናከብር ማድረግ አለብን ብዬ አስባለሁ። በስተመጨረሻ ደግሞ ግን ሁሉም ተቻችሎ ተፈቃቅሮ መተጋገዝ አለበት ብዬ ነው የማስበው። ይሄ የመጣው ሰላምም እውነት ለመነጋገር በተለይ ወጣቶች በየመንደር ያላችሁ ትልልቅ ሰዎች የምታደርጉት እገዛ የድሬዳዋ ሰላምን ደግሞ ግን በዋናነት ሁሉም ተከባብረው እንዲኖር የማድረግ ሂደቶችም ተጠናክሮ ነው እየቀጠሉ ያሉት። ድሬዳዋ ላይ ይታወቃል። የምርጫ ማግስት ሲመጣ ሲደርስ ደግሞ ሁሉም ለመሽቀዳደም ለመፎካከር ነው የሚሞክረውና እሱ መቅረት መቻል አለበት ማንም በስርዓትና በሕጉ የፈለገ ሰው ይምጣ የፈለገ ሰው ይሂድ። በሰላም ከተማው ደግሞ ግን ማህበረሰቦቻችን እናቶቻችን በዓሉንም ሁሉንም ነገር በሰላም መጨረስ አለባቸው። ድሬዳዋ ይታወቃል፣ በአንድ ቀን ያው እንደሌላው ራሽን የአንድ ወር ቤት አስቀምጦ የሚኖር ማህበረሰብ አይደለም። አቶ አይደለም፣ ይህንን በግልጽ የምንነጋገረው አለው፣ ግን ነገ ለመኖሩ ዋስትና አያውቅም። በፈጣሪ የሚያምን ማህበረሰብ ነው ያለው ትኩስ ነገር መብላት ነው የሚፈልገው። ዛሬ ያደረገውን ፍሪጅ አስቀምጠ እንደሌላው ለነገ ያሳድራለሁ የሚል አይደለም። ለጎረቤት የሚሰጥ ማህበረሰብ ስለሆነ የታደለ ማህበረሰብ፣ ሁሌ ትኩስ የሚበላ ማህበረሰብ ስለሆነ። በዚህ መልክ ደግሞ ግን ፍቅራችሁን አንድነታችሁን ጠብቃችሁ እንድትሄዱ በዚ አጋጣሚ ለማሳሰብ እፈልጋለሁ። በድጋሜ እንኳን ለፋሲካ በዓል በሰላም አደረሳችሁ ለማለት እፈልጋለሁ። አመሰግናለሁ።